አሰላሙ አሌይኩም ወይኔ፣ ቤተሰቦች እንዴት ናቸው? ዛሬ ነው እድርች ጫዋት። እድርችነው የሚባለው በኛ ሀገር፣ በእናንተ እንደሚባል አላውቅም። ግን ለትነው፣ ቦታው ሲያምር፣ ቦታው አየሩ፣ ምናምን ሰዓቱ በጣም ያምራል። እና የዚህ ናፍቆት ትዝታ ያለባችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ እኮ ቪዲዮ ምንም እየሰራ አይደለም መቆያለሁ ማለት ነው ብዬ ብዬ አንድ ቪዲዮ ነው የምለቀው። ስለዚህ በዛን ሰዓት ሰብስክራይብ ካድርጉ ላይክ ታደርጉ ምን ችግር አለው? ሰምታችኋል? እሺ፣ እናንተ ላይክ ታደርጉ ሰብስክራይብ ታደርጉ እኔ እሰራለሁ ማለት ነው። እናንተ እዚህ ተጫውቶ የሚያቅ እስኪ እስኪ ትዝታችሁ ምን ጻፉልኝ። እኔ በጣም እነዚህ ልጅ ሳይ በጣም ብዙ ትዝታለኝ። ግን አረብ ሀገር ከመጣን ምንም አይነት ጨዋታ ማን ለምንድን ነው ስጀምር ሰዓት የለንም እንጂ ማለት ነው እረፍት ቦታ ሲሆን ስንሆን እንደራሱ። ሁላችንም እየስልካችን ላይ ነው አይቆጥም ምን ነው እንጂ እንደዚህ ጨዋታ ምናምን ትዝ አይለንም። እዛው ሀገራችን ነው ትተን የመጣ ነው ማለት ነው። ግን ለምንድነው ማለት የሀገራችን የባህላችን ያደግንበት ትዝ አይለንም? በጣም ነው የሚለው ግን ጨዋታ የለም በጣም ነው ደስ የሚል። እኔም ማለት ነው በፊት ይዛኔ በጣም የሚወደት ጓደኛ ነበረችኝ። በጣም በጣም በጣም ወደኝ፣ በጣም ነበር የምንዋደደው። በቃ ለራሷ የወደደችውን ነገር ሁሉ ለራሷ ያስደስታትን ነገር ሁሉ ለእኔም እንዲሆን ትፈልጋለች ከምንም በላይ ማለት ነው። ለእኔ ያስደስተኝን ነገር ደግሞ ደስ ነው የሚላት ወደ በጣም የመወደት ጓደኛ ነበረች። አሁን ደውላታለሁ፣ ግን እሷ ወደዛ አልመጣችም። እዛው ሀገር ቤት ናት። ትምህርቷን ለራሱ እስከ መጨረሻ ተምራለች። እኔ ግን አቋርጬ የመጣሁት እነዚህን ሳይ ያ ሰዓት እዛ ላይ ማለት ነው ከአንድ እስከ ስምንት ስምንት ስንማር ወንበራችን እንኳን ተለያየ፣ ታያቅም ክፍል ለራሱ ኤቢሲዲ እየተባለ ሲከፋፈል፣ ደስ የሚለው ነገር እኔ እናሷን ለየብቻ የሆነው አንድ ላይ ነው ደርስን፣ ቡድናችንም አንድ ነው የሚሆነው። እና እስኪ አስተያየ ጻፈላቸው ያለው የምር እነዚህ ድንቅ ቀሚሳቸው ለራሱ ስታምር አሁንም፣ ወይስ እነዚህ በፊት ቆይ፣ ቀሚስ አሁን ማደጅ ማለት ነው ስትል፣ ይችን ቀሚስ ታሰብቶ የሚያውቅ እስኪ ጻፉ። ብቻ ደስ ይላል ማለት ነው ባህላቸው እንደዚህ እየተጫወት ስላሳየን ማለት ነው። ቪዲዮቸው ግን በጣም አጫጭር አጫጭር ናት። ቪዲዮቸው ረዘም ቢል እራሱ በጣም ደስ ይላል አይነት በጣም አደስ የሚለው ነው ደግሞ ማለት ነው። ልክ እንዲነሱ አሁን በጣም የምታስቀው የሚያስቁት ማለት ነው። አሁን እናንተ የዛን ሰዓት የዛን ሰዓት አሁን ስታስታውሱ በወረቀት ነበር፣ ወረቀት ደብዳቤ መልሳችሁ ጽፋችሁ ታውቃላችሁ? እኔ በጣም ብዙም ደብዳቤ ጽፍልኝ ነበረ በጣም በጣም

አሁን ቪዲዮ እየሰራሁኝ ነው ማለት ነው። ላይክ አድርገው ኮሜንት፣ አስተያየት እየሰጡ ያደባቸው ማለት ነው። እኔ በሰዓቱ ኢትዮጵያ እንደነበርኩ ስልክ አልነበረኝም፣ ከሻፍ ስልክም አልነበረኝም፣ ከሻፍ ስልክ ያኔ ስልክ የነበራቸው ነበሩ። አንድ አንድ ጓደኛ ነበራት፣ ግን ስልክ አንድ ማለት የሆነ ደብዳቤ ነው የሚጽፈልን፣ ደብዳቤ የጽፈልን ነው ምናምን፣ አበባ እንትን፣ ደብዳቤ ወረቀት ላይ አበባ ጥቅስ ያደርጉልናል አበባ ይስሉልናል። ያን ደብዳቤውን ሲጨርሱ አበባ ስዕል ይስሉልናል አይደል እንዴ? እንደዚህ ነው የምናውቀው። እሷ ግን ስልክ ቁጥር ስልክ ቁጥሩን ስታመጣ ደወለ አለች። እንግዲህ ደወለ ለጓደኛዋ ስታወራ ማለት ነው። ጓደኛዋ ደግሞ ዝናዱን ለሰፈሩ ለሚወዳት ወስዳ እየነገረች ነው። ሌላ ሰው ማለት ሌላ ሰው እንዲወድ ማለት ነው። እኮ በፊት አሁን ገና አስራ አንድ ዓመት አስር ዓመት ወይም ከዛ በታች ሆኖ ነው ያለ ጎረቤት የሆኑ ልጆች በሞላ ዘመዶቻችን አይመስለውም። ጎረቤቶቻችን ሁሉ ዘመድ፣ ቅርብ ዘመድ ያልሆነውም ዘመድ አይመስለውም። የሩቁ ሰው ደግሞ ዘመዳችን አይመስለንም። እና እኔ ቦታው በጣም ነው ደስ ያለኝ፣ ማለት አየር መቼም ሁላችሁም ከስደት አሪፍ ቦታ መዝናናት ትፈልጋላችሁ። ምክንያቱም ቤት መዋል እኮ ለምዴ ነው። አሁን እኮ እኛ እኮ ቤት ውስጥ የለመድን እኮ ውጭውን ውጭ መውጣቱ ባለመደብንም። ምክንያቱም ቤት ውስጥ የለመድነ ነው። እንደዛ ሀገራችን ላይ ስናድግ ሁሌ የውጭ የዋልን እንደማንገባ ሁሉ እዚህ ከመጣን ግን በቃ የውጭ ሁኔታ አረስተናል ማለት ነው እና ሰብስክራይብ አድርጉ፣ አስር ሺህ አስገቡ። ሰምታችኋል? አስር ሺህ አስገቡ። እየነገረችላት ነው የጓደኛዋን፣ በቃ ጓደኛዬ እኮ በቃ አልተተታ ሌላ ልታገባ ነው አንተን አልፈልግም ብላለች እያለች ማለት ነው። አስረግጣ እየነገረችው ነው። እሱ ደግሞ እሱ ደግሞ ይናደዳል ማለት ነው። እኔ ማለት ነው ቪዲዮአቸውን ሳይ በቃ አንድ ደቂቃ ሳይመስለኝ ነው አስራ አንድ ደቂቃ ምናምን የለቀው ማለት ነው። በዚህ አጋጣሚ ረዘም እያደረጋችሁ ቪዲዮ ስር በጣም ደስ የምትሉት ለእኛ አሪፍ ነው ማለት ተስታችን ስለሆነ ማለት ነው። የሰዓት በቃ ወንዝ የምንጫወተው ከብቶች እየጠበቀን እንዲዝህ፣ መንገድ ዳር ላይ ቁጭ ብለን የምንጫወተው፣ ትምህርት ቤት ስንሄድ ስንመጣ የምንጫወተው መሸም አይረሳም። ማለት ነው። አንድ ሀገራችን ሰላም ያደግልን ያረፊ ደስ ሲለ ማለት ነው። ቪዲዮቸውን እየሄዳችሁ ማየት ትችላላችሁ። እኔ ደግሞ በድምጻቸው ማድረግ አልችልም፣ ምክንያቱም ዩቱብ ስለሚቀጣ ማለ ድምጽ ግዴታ ይኔ መሆን አለበት። እኔ ደግሞ ቃስ ብዬ ስለምናወራ ድምጽ ብዙ አይሰማም። ማለት ጮፍ ብዬ አላወራም፣ ቃስ ብዬ ነው ማወራው አሁን ሰው ዲስዲስ እጮኛዋን እያስታወሰ ሰክ ሰክ ስትል፣ ይሄኛው ደግሞ መንደር የነበረው በዱድ ለሌላት ነው አይላትም፣ ግን መምታት አይመታትም፣ ግን ያስፈራራታል። ግርም የሚለኝ ሁሉም ወንዶች ማለት አትልሻለሁ። አሁን ተሻሉ የሁላችሁም ነው እንዴ? የሁላችሁ የሁላችሁም የሁላችሁም ስራ ነው እንዴ? እኔ ደሞ እንደዚህ የሚያስፈራሩት የሚያወሩት አንዳንድ ወንዶች ብቻ ነበር የሚመስሉኝ፣ ለካ ሁሉም ናቸው። ወይ ወንድ ነው፣ ሽግያት ላይ እያስፈራራት ነው። እሷ ምን የነገረች ወይ ልክ ልኩ እንደ የማትፈልገውና የኛው እንደወደደች የመንግስት ሰራተኛ እንደወደደች ማለት ነው። ጓደኛ ለራሱ ባንክ ቤት አብሬ ስትላት አትሄጅም አለቻት። አንዳንድ ሴት ጓደኛ፣ አንዳንድ ግን ለማስተዋወቅ ነው የሚቸኩለው። ከልብ የሚወዳችሁ ከልብ የምታምናችሁ ጅል ሆነ አይደለም። በዛ አጋጣሚ ግን አንዳንድ ልጆች ስታስተዋወቃችሁ እሷ ሌላ ነገር ሌላ የተለያየ ነገር የምታስቡ እሷ ጅል ሁና ሳይሆን የእሷ ደስታ ያስደስታችኋል ብላ ስለምታስብ ነው። ከልብ የምትወዳችሁ ጓደኛችሁ ባላችሁ የምታስተዋወቃችሁ እንድትቀማት ሳይሆን ወይም የተለያየ ነገር እንድትሉ እንዲታጣሏት እንድታጣሏት ሳይሆን ለእሷ ደስ ያለው ለእናንተም የሚያስደስት ስለሚመስላት እና ከልቧ ቦታ ስለምትሰጣችሁና ከልቧ ስለምትወዳችሁ ነው። ይቺ ግን

እናቲቱ ደግሞ ለልጅቷ ነው ምትል እየነገረቻት ያለችው እናቲቱ ከአባትየው ጋር ትግባባለች ልጅቷ ግን ስለጎረመሰች አባትየውን ቀስ አድርጋ እንዲገባው አድጋ ማስረዳት አልቻለችም ማለት ነው ወደ መቆጣቱ መቼም ሰው ሲጎረመስ እኮ ቁጣ ቁጣ ነው የሚለው ግን ለምንድ ነው በተለይ ሲያፈቅር እኮ ሰው ያናግር ነው የሚሉት ሄን ያቀኝ ይሄ ያው እናንተ ታውቁታላችሁ ሰብስክራይብ አድጉ ኮሜንት አስተያየት ሰጡ ላይክ አድጉ በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም